የተከበሩ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምክትል ፕሬዝዳንት፣ የተከበራችሁ የዑለማዎች ስራ አስፈጻሚ ኮሚቴ አባላት እና ሰብሳቢ፣ የተከበራችሁ የሙፍቲዎች አባላት፣ የተከበራችሁ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስራ አስፈጻሚ ኮሚቴ አባላት የተከበራችሁ የሚዲያ ባለቤቶች፣ እንዲሁም የተከበራችሁ በዚህ መስኮት የምትመለከቱን መላው ዜጎቻችን፣ ሙስሊሞች፣ በሀገር ውስጥ የምትገኙ፣ ከሀገር ውጭ የምትመለከቱን፣ በያላችሁበት የአላህ ሰላምታ እንደደርሳችሁ፣ አሰላሙ አለይኩም ወረሕመቱላሂ በረካቱ— ውድ ወንድሞቻችን፣ ዜጎቻችን ዛሬም እንደወትረው ከእናንተ ጋር መገናኛት የፈለግነው ነው እጅ በጣም የምንወደው እና የምንተገብረው እውቀታችን የምንቀስምበት አትን የነበረውና በዚሁ በቀና መንግስታችን በለውጥ መንግስታችን ያገኘነው ነው ዕድል በቁጭት ለመከታተልና ለመጠቀም ለመተግበር እየተገነባለንበት እንቅፋቶች በየጊዜ ሲፈራረቁብን የነበሩና በትዕግስት በመቻቻል በምለው መቻቻል የምትለዋን ቃል ትትን ነበረ። በዚህ በለውጡ መንግስት መቻቻል ማለት ትጉሙ መተጎብመ አያስፈልግም አንዱ ሸካሚና አንዱ ተሸካሚ ማለት ነው። ያየለመው ወቅቱ የእኩልነትና የሙሉ መብት መጠቀም ስለሆነ ነው። ሆኖም ግን በትምህርት ሚኒስትር በኩል የሚመጣብንን በመቻቻል ነው እኛ ያሳለፍነው ነው። በመቻል በመቻል ነው ያሳለፍነው እኛ እንደ ሙስሊም እንደ ኢትዮጵያ ሙስሊሞች የት እንደነበርንና ከየት እንደመጣን ምን ስንባል እንደነበርን ሁሉ ሁላችንም ወደኋላ ስንመልከት እናስታውሳለን። ያለፉትን ቁስሎች እንድነካኩ አንፈልግም። ያለፉትን ቁስሎች እንዲያስታውሱንም አንፈልግም። ምክንያቱም የለውጡ መንግስት ሕክምናውም ይዞ መጥቶልናልና በክቡር ጠቅላይ ሚኒስትራችን የሚመራ መንግስት መድኃኒቱን ይዞ ስለመጣልንና መብቶቻችን ቀን በቀን እየተጠቀምንበትና እየተከበርንበት ባለንበት ወቅት በተወሰኑት ሰላም ሳልናካ በትምህርት ምኒስትር እየተደረሰብን እየተደረገብን ያለ ከትምህርት ገበታ እንድንባረር ተባረናን፣ ተፈንቅልናን ሴት ልጆቻችን ለወደፊት ሀገር ትመራለች ብለንም የምንጠብቃቸው ጥሩ ውጤት ያመጡ ሁሉ ከፈተና ገበታ ከትምህርት ገበታ መፈናቀል ብቻ ሳይሆን መብታቸው ተረግጦ በአንዳንድ ኢስላም ጠል አስተማሪዎች ሻሻቸው ከራሳቸው ከጭንቅላታቸው ተነጥቆ በጫማ ተጠርገዋል፣ በጫማ ተረግጠዋል። እያየን እያወቅን መቻል የምችለውን ይዘን መቻቻል የምንለው ሌላ ቦታ ቀርቶ እዚህች ላይ ችልን ዘመናትን አሳልፍናል። ሰላት ቦታቸው ላይ የከብት ዛባታ ሰብስቦ ተጥሎባቸዋል። እያየን ለመቻል አሳልፍ ሁሌ ከትምህርት ገበታቸው ሴት ልጆቻችን ሸቃቸው ባስገደዳቸው ሂጃብ ምክንያት ከትምህርት ገበታቸው ሲፈናቀሉ እያየን እየሰማን፣ አቤቱታ እየጎረፈ ህዝቡ እየለቀሰ ብቸኛ ተቋማችን ነው እና አቤት እያሉ ጆሮ ዳባ ሆንን። እስኪ ሰላም ይበልጣል። በዚህ በተለይ በቀና መንግስታችን ላይ አጀንዳ በፍጹም መፍጠር አንፈልግም፣ እንድፈጠርም አንፈልግም። ብዙ ደስታዎች፣ ብዙ ለውጦች፣ ብዙ እድገቶች እያየን ነው። እናግዝ በሚል ሌሎች በፈጠሩት ምክንያት መንግስታችን ላይ አጀንዳ ላለመፍጠር ችን ዛሬ ደርሰናል። የእኛ ትዕግስት ሄዶ አሁን የሸሪአ አልባሶቻችን እንድናወልቅ በኢፋ በአደባባይ ታውጆው ብናል። በዚህ ምክንያት ደግሞ ከትምህርት ገበታ ሙስሊሙስ ህብረተሰብ ድሮ በአጽሬዎች በተለመደ መልክ እንድፈናቀል ቋንቋውን አዙሮ አፉን አዙሮ መቶብናል። ድሮ ታችኛው ሰርተፊኬ የተለመቀባል እንኳን ስም እንድቀየር ይገደዳል። ሁላችሁም ታውቃላችሁ። አውያስ ቀርና እኩልነት መተዋል። በምንልበት ሰዓት አፉን ቀይሮ ማንኛውም ሴት ሙስሊም ሂጃቧን ለብሳ ሂጃብ ስንል፣ በነገራችን ላይ ንቃብና ሂጃብ ብለው የሚለዩ ሰዎች አሉ። ማን ነው የለየላቸው? ይቆኛ ድርሻ ነው፣ የሂጃብ ነው፣ የንቃብ ነው። ሂጃብ ይፈቀዳል፣ ንቃብ አይፈቀድም። ማን ነው የለየላቸው? ባለሙያ አለ? የትኛው ሸሪያ ፍርድ ቤት ነው? የትኛው ደግሞ መድርስ ነው ንቃብና ሂጃብ ለይተው የሰጣቸው? ከየት እንደሚያመጡ አናውቅም። የራሱ ጣልቃ ገብነት ነው። ህጃብ ፈቅደናል፣ ንቃብ አንፈቅድም። ህጃብ እና ንቃብ ምንድነው ትርጉሙ? ህጃብ የምንለው እኮ አጠቃላይ ሁለመናውን የምሰትር ማለት ነው፣ እንደ ሸቀ አባባል። በዚህ ምክንያት ዛሬም አፉን ቀይሮ የመጣብንን ከምንወደውና ከምናከብረው ትምህርት ቤታችን በዚህ ምክንያት ሴት ልጆቻችን እንዲገለሉ መፍቀዱ ይበቃል ብለን ዛሬ ወደዚህ ቅ ብለናል። ምክንያቱም እርግጠኛ ነን መንግስታችን ሙሉ ለሙሉ መብታችን አክብሮ አስከብሮልን በአለንበት ሰዓት በአንድ ሴክተር፣ በሁለት ሴክተር የምደርስብንን ግፍና ጭቆና በፍጹም የማንቀበል መሆኑን በዚህ አጋጣሚ ለመላው ኢትዮጵያ ሙስሊም ኅብረተሰብ ሊያረጋግጥላችሁ እወዳለሁ። ይህንን ስንል ትምህርት ሚኒስቴር በገዛ ትምህርት ቤታችን በገዛ ገንዘባችን የሰራነውን ቤት የግል ቤት አድርጎ እንደፈለጋ የሚጫወትበት አጋጣሚ አንፈቅደውም። ይህንን ስንል ትምህርት ቤታችን የተከበረ ፖሊሲዎች፣ የተከበሩ የትምህርትን ፖሊሲ ሙሉ ለሙሉ ስንቀበል ከሸቃችን ጋር የማይሄዱትን የምቃረኑትን በፍጹም የማንቀበልና ለመስተካከል የምንታገል መሆኑን እየገለጽን፣ ትምህርት ሚኒስቴሩ ይሄንን አውቆ ከዚህ በፊት የነበሩት የትምህርት ፖሊሲዎች የተቀየሩ ማአት ይያሉ እውነትን ሂጃብን ወይም ንቃብን የሚከለክል ፖሊሲ ካለ ማስቀየር ለምን ተሳነው? ለምን ሌሎቹን አስቀየረዋልና ይሄ ሌላ መልእክት ያለው ስለሆነ እኛ ኢትዮጵያ ሙስሊሞች ፍጹም ሰላም ወዳጆች፣ ፍጹም ሰላም አክባሪዎች፣ ፍጹም ደሙ የመንግስታችን አላማ ተቀባዮች መሆናችን እየታወቀ በተለይ በዚህ ሰዓት ይሄ አጀንዳ መነሳቱ ላምን እንደተፈለገ መንግስታችን ወደ ምርጫ ፊቱን መልሶ እያሰባበረ ባለበት ይሄ አጀንዳ ሆኖ እንዲነሳ ላምን እንደተፈለገ ራሱ አናውቅም ምርጫችን ለወደፊት በሰላም፣ በፍቅር፣ በክብር ያለ ጫቀታ እንዲያርግ ስለምንፈልግ ማንኛውም አጀንዳ ከምርጫችንም ጋራ ማለት፣ ምርጫችን ስንል ኢትዮጵያ ብሔራዊ ምርጫ ማለታችን ነው፣ እና ልክ ኢትዮጵያ ሰላምና ጉዳይ ጠቅላይ ምክር ቤት ሰላማዊና ፍትሐዊ የሆነ መልኩ ምርጫውን እንደጨረሰ ሁሉ የመንግስታችንም ከዛ ይባ በበለጠ መልኩ በሰላማዊ መልክ እንዲያልቅ ስለምንፈልግ ማንኛውም አጀንዳ እዚህ መሀል ስለማንፈልግ፣ ትምህርት ሚኒስቴር ከዚች ሰዓት ጀምሮ ልጆቻችን በሰላም ትምህርት ቤታቸው ገብቶ ተምሮ እንድወጡ ያስተላለፈውን መልእክት እንድመክን በራሴና በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ስም ለመጠየቅ ወዳለሁ ይህንን እስከ መጨረሻ ተከታትሎ የሚያስጨርሱ ሚያስቀርሱ አስራ ሰባት አባላት ያሉበት ግብረ ሃይል ወይም ኮሚቴ ከሁሉም ባለድርሻዎች የተውጣጡ የተዋቀሩ መሆኑን በዚህ አጋጣሚ ልገልጽ ወዳለሁ። ይሄንን ተከትሎ ማንኛውም ሕገ መንግስታችን ተከትሎ ከዛ ውጪ የሙስሊም መብት ጋፋለሁ ብሎ የሚያሻጥር ካለ አሻቅርነቱን አሻጥርነቱን የማንቀበል መሆኑን ማሆኑን ለግሜ ለጋግሜ ለመግለጽ እወዳለሁ። አመሰግናለሁ።